ከእናትህ ከአባትህ ማነው ትዕግስተኛ? ማዘር ናት ትዕግስተኛ። ባትለኝ እንኳን እሷ እንደሆነች ታስታውቃለች። የእውነት አይደለ። ሲገነባ እኮ ችግር ነው። እኔ ፕራንክ እያደረጉት የእሱን እንዴት ፈልጌ መጥቼ አናዶኝ ይልከኛል። እና የማይለቀቁት እነዛ ናቸው። አብረን እየሰራን እያለ ምናምን ጨረስን። ና ያው ፖስት አድርገው ማለት ነው። እና ኮሜንት እኔ እንትን አለልም ብዙ ጊዜ ና ስገልጥ

ይሄ ተመልሼ መጥቻለሁ። ቅድም እንዳልኳችሁ አባትና ልጅ እጋብዝላችኋለሁ ብያችኋለሁ። ይሄ ሶሻል ሚዲያ ያመጣልን መልካም መልካም ነገሮችን የሚያሳዩን መልካም ትምህርቶችን የሚያስተምሩን ጥሩ ጥሩ ተምሳሌት የሆኑ እንግዶች እያቀረብኩላችሁ እገኛለሁ። ከነዚህ ውስጥ ኢሳያስ ማሞና አቢኔ ቲክታክ ላይ ታውቋቸዋላችሁ። እነዚህን አባትና ልጆች ዛሬ እንግዳ ያደርጋቸዋለሁ። ከእነሱ ከነሱ ጋር ዛሬ ያለን ፍጨት አጠየቁኝ እኔ ኖር ብዬ በኢትዮጵያኛ እቀበላለሁ። እናንተ በጨብጨባ እቤት ያላችሁም ኖር ብላችሁ ተቀበሉልኝ። አባትና ልጆች ነው። ታዲያስክ ኖር ብያ ተቀመጥልኝ። እኔ እኮ ጉልበት ስጡኝ ስላችሁ በየደቂቃው ጉልበት እየሰጣችሁኝ፣ ማ ማማሽ በጣም ነው ማመሰግናችሁ። ደግማችሁ ብትሰጡኝ ማ እኔ ቅር አይለኝም። እንኳን በደህና መጣችሁ። እንኳን በጣም ደስ ብሎኛል ወለተ ለመናገር፣ የእውነት ማለት ነው። በጣም አያችኋለሁ። በጣም አንዳንዴ ስትጮ ወይ እኔ በሆነ ላለው እንዴት ነው ለሆነ የምችለው ላለው። እስቲ አብኝዬ ከእናትህ ከአባትህ ማነው ትዕግስተኛ ማናባትለኙ እንኳን እሷ እንደሆነች ታስታወቃለች። የእውነት አይደለ። ሲገነባ እሱ ያመጣ ችግር ነው ብለህ ታስባለህ? የምርህን ነውዲ? ያልተቀረጹ ነው ያልተላለፉም አሉ እንደ አረ በጣም ብዙ። እስቲ ለምሳሌ እስቲ አሁን ቢተላ ማለት አክቹአሊ በቪዲዮ አናየውም ቢነገረን ግን የማያስከፉ ነገሮች ካሉ እስቲ ንገረኝ። ምንድነው ብዙ ጊዜ አግሬሲቭ ይመስላል ሰው እንት ሲያየው፣ ግን ምንድነው ንዴቱ? በጣም መልሶ ነው የሚያበሽቀኝ ንዴት አለ። እንዴት ይስቅብኛል! አውቁ እኔ ፕራንክ እያረኩት የእሱን ንዴት ፈልጌ መጥቼ አናዶኝ ይልከኛልና በቃ የማይለቀቁት ሰርፕራይዝ ማድረግና ፕራንክ ማድረግ ስትፈልግ እራሱ ፕራንክ ተደርገህ ትመለሳለህ ማለት ነው። ይገርማል በጣም እስቲ ከአባት ዮ ሊጀምር ካቢኔ አባት ሊጀምር እስ እራስን ብታስተዋውቅልኝ የስራ ድርሻህን ራስን አስተዋውቀኝ ብለህ እንዴት ነው የምታስተዋውቀኝ? ኢሳያስ እባላለሁ ኢሳያስ ማሙ፣ የምሰራው ንግድ ነው። ምን ምን ንግድ ላይ ተሰማርተናል? ልብስና ጫማ። የአቢኔ ድርሻ ምንድን ነው? እሱ ላይ የምርህን ነው። እናንተም መቻፍ ራንቺ ያድርግ እንጂ ከፈሉ ይላል ነው በስራ ቀልድ የለም። እርግጥ ነው፣ ግን እናትና አባት ላንተ የከፈሉት ዋጋ ትልቅ መሆኑ እያለ እናትና አባት ማስከፈል ልክ ነው ወይ ነው? አዎ፣ ግን ምንድን ነው፣ አሁን ቢዝነስ ነው። ፕሮሞሽን የሚያስፈልጋቸው ሰዎች አሉ፣ የማያስፈልጋቸው ሰዎች አሉ። እሺ፣ እራሱን ፕሮሞት ያደርጋል አሁን እየበቃ ነው። ትክክለኛ ስለዚህ እራሱን ፕሮሞት ያደርጋል ማለት ነው። እስከዛሬ ሰርኩትን ወደፊት ይከፍላሉ። ገና ናችሁ የሚከፈላችሁ ሰዓት አይደለም። ነው መቼ ነው መጀመሪያ አሰብከው ክፍያው፣ በራሳቸው እንትን ሲሉ ሲቆሙ ሲቆሙ ሳበቃቸው አንተን አማን ነው የሚያበቃቸው፣ አንተን እኮ ዚያበቁ። ግን ያው ንገሪልኝ፣ የምርን ነው የምርን? አይደለም ግን አብይን፣ ይሄ አይ ያው እንደቀልድ ነው እንጂ ጊዜው ገና ነው ብዬሽ ስለማስብ ነው። የእሱን ፕሮሞት ለማድረግ አሁን ላይ ፕሮሞት ካረኩት ትንሽ አዘነብላለሁ ወደዚህ ኦ ወደ ፕሮሞት ያሳያል። ምሳሌ አረግልህ። የሚገርመው አቢኒ በጣም ብዙ ኮንቴንቶችን ለቲክቶክ ሞክረህ ነበር፣ በጣም ብዙ ማለት ነውና ከምን ምኖችን ጀምረ አቁመ አቁመ አሁን የደረስክበት ላይ እንድትደርስ አበቃ። ብዙ ነገሮች ይሞክርሃል። በእነዚህ መካከል ላይ ተስፋ መቁረጥ አለ። ውሽ ቢቀርብኝ ስምትላቸው ነገሮች ሊፈጠሩ ይችላሉ። ና እስ እሱ በዛው ብታጋራን፣ እዚህ አንተ ኩዮች አሉ ያቸው እንደምታያቸው ለእነሱም ትምህርት ስለሚሆናቸው ለዛ ይጠቅማቸዋል። ቲክቶክ ላይ አይተሽ ከሆነ ምን አለ መሰለሽ፣ የሆነ ሳ ላ ይመጣሉ፣ የሆነ ሳ ላ ይጠፋሉ የሆኑ ሰዎች። እሱ ምንድን ነው ቲክቶክ ሾርት ፕላትፎርም ነው። አጭር ነገር ነው። አሪፍ ነገር ሰራሽም፣ አጭር ነገር ሰራሽም አንድ ስኮር ነሽ። ስለዚህ እዛች ላይ የምታስተላልፊያት ነገር ሰው አይምሮ ውስጥ ምን ያህል ነው የሚቀረው የሚለው ነገር። አሁን ካስታውሱ ሴለም ነው አቁታላችሁ አይደል? አሁን በጣም ትሬንድ እያደረገ ያለ እንትን ነው፣ ግን ይሄ እስከ መቼ ይሄዳል? የሆነ ሳለ ይቆማል። ስለዚህ ይሄ ሴለም ነው የምትለዋን ነገር ደግሞ አዲስ ወርድ ፈጥሮ ደግሞ ሌላ ነገር መፍጠር አለበት። ሌላ ቦታ ላይ መገኘት አለበት። ሶ አለመሰልቸት ነው። ስለዚህ አንድ ሰው በጀመረበት ኮንቴንት እስከ መጨረሻው ድረስ ሲጨርስ ማለት አይደለም ዛሬ የሆነ ነገር ስትሰሩ አሪፍ ነው ጎበዝ በርቱ ከተባላችሁ ነገ ደግሞ እሱ ላይ ታው እንጂ ሰለቸን እስካትሳትባሉ ቶሎ ወደ ሌላ ፌዝ ቀይር ማለት ስለዚህ በየትኛውም ኮንቴንቶች ይዘት ውስጥ ቢሆን ግን አንቺ ራስሽ ነሽ ስለዚህ በየትኛውም ዘርፍ ያዩሻል ማለት ነው መጀመሪያ ቀልድ ምሳሌ ከነበረ ከዛ ቁም ነገረኛ ከሆንች በቁም ነገር ውስጥ በቀልድ ውስጥም አይተውሻል መታየቱ ስለሆነ ታርጌቱ ደግሞ ስቲል አልጠፋሽም ማለት ነው ፌሞማ የጠፋው ይዘት ቀየርሽ አንቺ ግን አንቺ የሆነች ትቀጥ ነው። መጀመሪያ የለቀቀው ቪዲዮን ታስታውሳለህ? አዎ። እስቲ ንገሪኝ ስለ እሱ በጣም ክሪንጅ። እስቲ ንገሪኝ ስለ እሱ የሆነ በጣም እንዴት ነው ይሄ ጸጉር ምናምን አድርጌ ምናምን ነገር ማለት ነው 2020 ነው። ወደ መጀመሪያው አካባቢ ማለት ነው እና በቃ እንደ ሴት ምናምን ነገር ድሬስ አድርጌ ምናምን በዛ ላይ ጺም የለም ኪስ የለም። ኳሊቲው በጣም ቤት ተመታ ነው ከዛ የሆነ ቤቲ ምናልባት የለ ቲቪ ላይ ምናምን ተጠቀ የደረቲ አጥምቶ ያምራል ቁመቴ አሽም ነው እንትሏ ስፋን ሳውንድ ሰራሁት ተወረደብኝ ተወረደብኝ በቃ አላስደነገጠም ያው ወረድኩኝ ምን ተሰማኝ ውይ ደንግጫለሁ በጣም ደንግጫለሁ ከዛ በኋላ ግን በቃ ስትለማመጀው አጠፋሁት ቪዲዮ ከዛ ከትንሽ ቆየው ብነ ከሆነ ሰዓት በኋላ ከእናንበሴ ጋር ጆ ምናምን ከእነሱ ጋር ምናምን መስራት ጀመረ ነው። ከዛ ይሁን እንግዲህ ይገርማል። ከአቶ ይሳያስ ከመስራት አሁን ወደሱ ወደሱ ደሞ እንመጣለን። አባትየው ይህንን ፕላትፎርም ሲጀምር የአንተ አቀባበል እንዴት ነበር? ምን ነበር የአንተ ድርሻ? ምን መሰለህ? አቤን ያው ከኔቸሩ ማለት ነው እንደዚህ አይነት ነገር እንደሆነ ከልጅነቱ ያስታውቃል። ከትንሽነቱም ይሄ የማስመሰል ነገሮች አሉ። ጉሯ መከራን አንተ ነው፣ ግን ትንሽም ሆኖ ቀናውን ለምሳሌ የሆነ ቦታ ይዤው ከሄድኩኝ፣ ወይ ሰውየውን ይመስላል ወይ በቃ ወይ በቴሌቪዥን ያየውን ነገር ምናምን ነው የሚመስለው ነው። እሺ ይሄኛው ሲጀምር በቃ እዚህ ይደርሳል ብያለሁ፣ አሰብኩኝ። ግን ቶሎ ቶሎ ነው ገብቶ የሚወጣው አንድ ነገር ነው። ቶሎ ቶሎ ነው ገብቶ የሚወጣው ሳይሰለቸው ሰራ እዚህ ጋር ደረሰ። ገብቶሻል? ግን በቃ እሱ የጣመውን ነገር ስለሆነ ሆነ አንቺም ደስ ይልሻል። አዎ፣ መጀመሪያ ደስ መጀመሪያ ልክ ነግሮ ነበር። ቲክታክ ላይ ሳይነግርህ ነው ያየኸው ወይስ ከነገረው በኋላ ነው ያየኸው? ቲክታክ ላይ እሱ የሆነ ሰዓት ላይ እናትየው እህት ቤት ነበር። እሺ። እና ከሆነ ልጅ ጋራ እንደዚህ እየሰሩ እያለ ምናምን በቃ ሳየው ያን ያህል እንትንም አላደረኩኝም። ገብተሻል። እሱ እንደሆነ ማየት ሰው አየው ምናምን አየልኝ ምናምን ሲለኝ ማየት ጀመርኩና በቃ እሺ አሪፍ ነው አልኩት ማለት ነው። ግን ጥሞኛል። ገብተሻል? ምክንያቱም ቦታውን እያገኘ እንደሆነ ይገባኝ ነበር። እና አሪፍ ነው፣ ይገርማል። እኔ የማረሳው አንድ ቪዲዮ አለ፣ ከእናት ጋር ተመሳጥረህ እሱን ስታበሳጨው እናት ስትጠራ የተነሳበት አነሳስ ይሄ ልጅ ጨመደደው ጨመቀው እያልከኝ ሁሉ ያወራሁትና፣ እስቲ የዛ ጊዜ የነበሩን ስሜትን ንገረኝ እስቲ። አንተ ነው ቆም አንተ ነበርካ አናቱን ወለድት የእናትየው። እሺ እና የሆነ መጽሐፍ አለ እሱን ማየት ፈልጌ እያየው ነበር። ያቺ ተቆርጣ ወጣች እንጂ ያደረገው ብዙ ነው። ምን መሰለሽ ደካማ ጎኔ ነው ያውቀዋል። ሆት ነኝ ቶሎ እንትን እላለሁኝና ቴሌቪዥን አንስቶ በሪሞት ማለት ነው ይጨምራል። እንትን ያረኩኝ ማለት ነው እና ሁለት ጊዜ ቀን ሰው ምናምን ብዬ ከዛ ሪሞቱን ተቀብዬ እዚህ ሰርከታትኩኝ ማለት ነው እና ይጮሃል ምናምን በእንትን አደረገኝ በጣም እንትን አደረገኝና ለካ እነሱ እንትን ብለው ነው። ገብቶሻል? ከሁለቱ እንትን ብለው ነው ስትጠራው የሆነ ቃል እንት ብሎ ታያቅም። ገብቶሻል? ደነገጥኩኝና ወደ እሷ ነው ያየሁት፣ እንደገና ወደ እሱ ነው ያየሁትኝና፣ አላወኩትም። ምን ያላወቅኩም? ካየሁ በኋላ ነው ያየሁት። አዎ፣ በኋላ ነው ያወቅኩት። ራሱ እም ውሸት ነው ውሸት ስትል፣ በቃ ማለት መነሳቴንም አላውቀውም። አዎ፣ በጣም ይገርማል። አድርጎትም ስለማያውቅ ሌላ ሰው ነው የመሰለኝ ሁሉ፣ ለዛ ነው ዞሬ የፈለከው። አዎ፣ ይገርማል በጣም። እናትህስ እንዴት ተቀበለችህ አቢኔ?

ሶ በቃ ትሞክራለች ነው እንጂ ደስ ብሏት የምታደረጉ አይመስለኝ ለአንተ ደስታ ይመስለኛል። አ እና ኢቭን ደግሞ እሱን ፕራንክ ለማድረግ ምና የሚባለው ነገር ጭራሽ ጣቃለች። በእሷ ትን አይልም እሱ አይደራደረሞቼ ነበር። ምን እንዲሆን ነበር የምትፈልገው? በልጅነቱ እንዳልኩ ቅድም እንደዚህ አይነት እንደሆነ ታስብ ነበር፣ ግን እንደ አባት አቢኔ ምን እንዲሆን ነበር የምትፈልግ የነበረው? አቤኑ በጣም ተለዋዋጭ ነው ባህሪው የሆነ ሰዓት ላይ በጣም በቃ ማለት እንትን ይፈልጋል። ትምህርት ቤት ኳስ ጨዋታ ያለቀን ተመርጦ ከሆነ እናለኝ ይለኛል። እሺ ገብቶሻል እንዳይለት ማለት ነው፣ አሁን ስራ ትተሽ ሁሉ የእሱ አራተኛ ፔሪዮድ ከሆነ አራተኛ ፔሪዮድ ድረስ ቆመሽ ማለት ነው ማየት አለብሽ። እና እንትኑን ይፈልገዋል። ኳስ ተጫዋች ነው ይሄ ልጅ ምናም። ስቲ እንደገና ደግሞ ሞባይል ጠጋኝ ይሆናል። የሆነ ነገር መሆን እንደሚችል በጣም ይገባኝ ነበር። ሊሆነ ነገር አለ እንዶ በቃ ማለት ብዙ ለትምህርት እንትን ያለ አይደለም እና ትምህርት ደሞ በቃ ልነግርሽ በቃ ማለት ማስመሰል አይችልም ኔቸሩ ላይ ማለት ነው እና የሆነ ነገር መስሎት ካደረገ በኋላ ከአስተማሪዎቹ ጋር በጣም እንደውም አንድ ገጠመኝ አለ። በቃ በጣም አስቸጋሪ እንደሆነ አስተማሪው ይነግረኛል ማለት ነውና ጨርሶ ሲወጣ እንግዲህ አስቢ፣ እሱ እንደዚህ ነገር ያክላል አስተማሪው ረጅም ነው እኔ አጭር ነኝ። አስቢና እሱን ይዤ እንደዚህ ነው። እንትናችን ራሱ ሳይዛችን ቢማርልህ ይሻላል ምናምን እንደዚህ ቁልቁለት ነገር ነው፣ እና እየተነጋገረን ስንወጣ እንደዚህ ብሎ አይቶት፣ የሆነ ቀን ግን እኔ ነኝ አስተማርኩ ትለኛለህ ትላለህ አለው። ማረሳ ምናልባት እሱ እኔ ምን ያስተማርኩ ትላንት፣ እንደዚህ ነገር ነው የሚያክለው። በእውነት ነው ምን ነገር ሲገርም ኢንቦክስ አደረገኝ የሆነ ጊዜ ላይ፣ አይችም ኢሜል ነው ይጻፈልኝና እና ፍሮም፣ እንደዚህ እንደዚህ ትምህርት አስተምርህ ነበር ምናምን ነገር ይሄ ወርዱን አስተዋጽኦ አይደለም አክቹሊ ግን፣ ምንድነው አጎት ያለ ዛ እንትን የሚል ምናምን ነገርና እንደዚህ እንደዚህ አውርተውኝ ነበር። በቃ አሁን አሪፍ እንትን ላይ ያለ ይመስለኛል፣ ስኪል ላይ ያገኘ ይመስለኛል ምናምን ነገር እኔ ያስተማርኩት ትላለህ። ይገርማል። የእኔ ተማሪ ነበር ትላለህ። እና እንትኑ እስካሁን ድረስ አይኔ ላይ አለ እኮ፣ ስዕሉን እራሱ እኮ ሳልክልኝ። አዎ፣ እያየሁት ነበር ስለማስታወሱ። አዎ። ዋው ይገርማል በጣም ስንተኛ ልጅ ነው እሱ ብቻ ነው ልጅ ወይስ ሌሎች አሉ አይደለም አላዛር ኢሳያስም ይባላል ሌላ ይሱ ታላቅ ታላቋለ ምን ይላል ስለ እሱ እንደዚህ ማበድ ሲያይ እሱ የማዚ አይነት ባህሪ ነው ያለው ወደ እናቱ አይደለ እኔ ምን አልባት ሁለታችን የምንመሳሰል መሳሰል ይመስለኛል ስለዚህ ባህሪ አሁን ማን የማንን ቢባል ትልቁ ወደ እናቱ እሱ ወደ አንተ አዎ ያ እንደዚያ ነው ተቃራኒ ነው። በጣም ካኝ አይደለ። እንደውም መጨረሻ የሆነ ቪዲዮ ላይ ፖስት አድርገው ነበር፣ ነው እሱን ራሱን አለ እሱንም ልክ እንደሱ። ግን እውነት በጣም ላይፍ ሪስክ ላይ ከዚህ ምን ያልኩት ማለት እስቲ ንገረኝ፣ ሲናደድ ቢመታኝ አሁን አሰብኩት። እሱ አይሆንም ጭራሽ። ግን ላይክ እሱ ደግሞ በጣም ካልሚ የሆነ ልጅ ነው ያው እንግዲህ እስኪ እመጣለሁ ወደ ቲክቶክ ወደ ቲክቶክ፣ አይቀርም አስበሃል እንዳለ የቤተሰብ ልታደርግ ነው? ቀስ ብዬሽ እያስገቡ አይደለም። ምንድን ነው እሱ፣ በምን ሙያ ላይ የተሰማራ ነው? ትሬይደር ነው እ አሁን አሪፍ አሪፍ ማን ይሜክ እያደረገ ነው ምናምን ነገር። ቅርብ ጊዜ ነው ግራጁዌት ያደረገው ምናምን ነገር እ ይገርማል እስቲ በቲክቶክ ላይ እንግዲህ አሁን አባትና ልጅ አብራችሁ ትሰራላችሁ እናታችሁ እንደ አባት ባይሆንም ብቅ ጥልቅ ብትልም ማለት ነው እስቲ የማትረሱት አጋጣሚ አለ ወይ የአሉታዊም የሆነ አሁንታዊ የሆኑ ነገሮች ያጋጠሟችሁ ነገሮች አሉ ወይ ከኮሜንት አንጻርም ይሆን በአካል ስታገኟቸው የሚሰጧችሁ ነገሮች አሉ የሚለው ነገር እስቲ ስለ እነሱ እናውራ ያው አክል አባት ላስቀድምና ከዛ አንተ ትቀጥላለህ እሺ የሆነ አንድ ቪዲዮ ሰርተን ነበር ወደ መጀመሪያው አካባቢ ላይ ነውና እኔ ስፖርት ስለምሰራ ብዙ ጊዜ ስፖርት እንዲሰራ እንትን እለዋለሁ። እና ቪዲዮ እንደዚህ ምናምን ምናምን ሲል እንደሱ ከሆነ በቃ አንተ ራቁት ነው፣ ራሱ ነው እንትን ነው ሀሳቡን ያመጣው ራቁት ይሆናል፣ አንተ በቲሸርት ሆነ ምናምን አለ ማለት ነው። እና አብረን እየሰራን እያለ ምናምን ጨረስንና፣ ያው ፖስት አድርገው ማለት ነው እና ኮሜንት እኔ እንትን አለልም ብዙ ጊዜ እና ስገልጥ የሆነ ልጅ ማለት ነው፣ እሱ ቀጭን ስለሆነ እንት ቲታኖስ እንዳይሆንብህ ተሰንጥሮ ምናምን ብለዋለ ማለት ነው። በጣም ደበረኝ ኮሜንት ሁሉ አልመሰለኝም። በቃ ልጁ የማውቀው ሁሉ ልጅ ነው የመሰለኝ ናንተ ወቅቶ ቲታኖስ እንደው ልብ ምናምን ብሎ ጽፎ ነው

የሆነ አሪፍ ነው አሪፍ ነው አሪፍ ነው ተብሎ አንደኛው ደግሞ በቃ የሆነ ነገር ሊል ይችላል፣ እና ምናምን ብሎ አስረዳይ ማለት ነው። አሁን ምንም አይመስለኝም። እንዴው ማለት አይማው ታው ኮሜንቱን አዝም ብሎ ይሻላል። አይ ነጠፋ፣ አይ ነጠፋ እሻ ቢኒያም ተስ ያኔ ብሉ በዚህ የገጠመኝ ብዙ ነው ያለውና ምን ማትረሳችሁ ካሉት ውስጥ ይሄ መክሮኛል ይሄ አሪፉን ብናነሳ ደስ ይለኛል። ይሄኛው እንትን በማየቴ ደስ ብሎኛል፣ መክሮኛል ወይም ለውጦኛል የምትላቸውን አሪፎቹን ብናነሳ። ኦኬ መክሮኛል ለውጦኛል የሚለው ነገር ከሆነ ብዙ ናቸው ማለት አሁን ደም ሞር አሁን፣ እንዴት መሰለሽ ኢንፍሉዌንሰር እርስ በርስ እንገናኛለን በጣም አሁን ማይገናኝ ቲክቶከር የለም፣ እርስ በርስ በጣም ኮላችን እንገናኛለን ና ሞሮፍ ከነሱ የሚመጣው ኮሜንት አሪፍ ነው። ይህ ነገር እንደዚህ እንደዚህ አድርገን ቲም ያስፈልገው አይነት አይዲያ አለ። አንድ ሰው ቢታይበትም ዛ ቪዲዮ ላይ ቲም ያስፈልገው አይዲያ አለ እና እዛ ላይ ያው በውስጥ ኢምፕሩቭመንቶች እንዳመጣውና ነገር የሚያረጉ ናቸው እንጂ እንደዚህ ማስተው ሰው ኮሜንት እና ነገር የለም። ለነገሩ በቂ ነው። እስኪ ቲክቶክን ግለጹት ብላችሁ እንዴት ትገልጹታላችሁ? አባትና ለች አሪፍ እንትን ነው በተጠቀመበት እኔ እንደውም በጣም አሁን በሌላ ጎኖ ሳይሆን ማለት ነው። እንደውም አንድ ጠዋት የሆነ ሰው አግኝቼ ማለት ነው ሆኖ ኖ ኖኖ አልፈልገውም አለኝ። ቲክቶክም ራሱ እንትኑ አጥፍቼዋለሁ አለኝ። ገብቶሻል? እንትኔን ወሰደብኝ ጊዜም። በሌላ ጎኖ እሱ እንቅፋት አለ። ገብቶሻል? ይሄ የሆነ ለመዝናናት ያህል ምናምን የሆነ ሀያ ደቂቃ ምናምን ካልሆነ በስተቀር እንዴት ሰው እንደ ጋዜጣ ዝም ብሎ የሚሰራበት ከሆነ የሚሰራው ሰውዬ ይጠቀማል። ተመልካች ስትሆኝ ደግሞ ወሬኛ ነው የምትሆኝ። በሌላ ጎን ነው ገብቶሻል። የተጠቀመ ሰው አለ፣ አሪፍ ነው። ግን መወሰን ይቻላል። በታስባ ላይ ሰውዬ ለምሳሌ በቃ ለሀያ ደቂቃ ብለ ትጀምርና በሀያ ደቂቃ ላይ አታቆምም። በቃ ሀያ ሰዓት ልትቀምጥ ትችላለ ሳታስቦ እና እሱ እንዴት ማነጅ ማድረግ ይቻላል? እንደ ሰውዬው ነው የሆነ ነገር ማለት የሚያያቸው ነገሮች ይወስናሉ። ገብቶሻል በአንቺ አልጎሪዝም አይደለም የሚመጣው የሚያያቸው ነገር ይወስናል። እነዛን ካየ በኋላ ሌላ ሲመጣ የሚያይ ከሆነ አለቀለት በቃ እንደ ቁልቁለት ሄደበ። ግን እነዛን አይቶ የሚጨርስ ከሆነ አሪፍ ነው። ቲክታክ ቲክቶክ ስኪል ዴቨሎፕ ያደረኩበት በጣም ብዙ ገንዘብ የሰራበት ስልሽ እንዴት ነው? ሳይም ማይበት ሪዝን አለው። ማይበት ምክንያት እና ለእኔ ጠቃሚ ፕላትፎርም ነው ነው። አሪፍ ነው። ግን በቃ እድል ነው፣ እድል ተሰጥ እንደ እድል ነው የምቆጥረው። የሆነ ፕላትፎርም ለሰዎች እድል የሚሰጥ ፕላትፎርም ነው። የተጠቀመበት በደንብ ያገኝበታል፣ ብዙ ነገሮች ያረገበት። ደግሞ ያው ብዙ ዋጋ ያስከፈለ በጣም የሞተውላ አለ። በቲክቶክ ምክንያት አልገባኝም። አዎ፣ ቻሌንጆችን እየሰሩ የሚሞቱ ሰዎች አላይሽም? አላየሁም እኔ እንደዚህ አደጋ አደጋ አይመጣለኝ ሰላም ሰላሙን ነው በቃ ሰላም መንደር ውስጥ ነኝ መሰለኝ ይወስ ብይር እንደውም ሞር በትሬንዶች ዴዝ የሚመዘገብበት አፕ እንትን ነው ቲክቶክ ነው ማለት። ምን የሆነ ነው እንደዚህ የሆነ የጸብ ወረዳ አለው እንዴ? ምንድን ነው? ለምሳሌ አሁን ትንፋሽ ረጅም ደቂቃ መያዝ በሚል አንድ የሞተ ልጅ ነበረ። የ1716 ዓ ምት ነው እንደዚህ የሆነ እንትኖችን ሲሞክሩ ኢቨን ኢትዮጵያ ውስጥ ራሱ የሆነ አስተውሳለሁ። የሆነ 2015 መሰለኝ ሽጉጥ ያባቱን ሽጉጥ አንስቶ ምናምን እንደዚህ ሁለት ሲኖች እንሰራለን ሆና ነገር ብሎ ራሱ ላይ የተኮሰ ልጅ ሆና ነገር አለ። በቃ ማለት ይሄ እንዴት ነው? አክሲደንቶችም አሉት ይመጣሉ። ከዛ በኋላ ግን አጠቃቀም የታሰሩ አሉ በቲክቶክ ምክንያት፣ በቲክቶክ ምክንያት ቤተሰቦቻቸውን ያጡ ሰዎች አሉ። ምናምን በጣም ብዙ አይነት እንትኖች አሉ። ውስጥ ደስ አሁን ለምሳሌ ሚዲያ ላይ ያልወጡ ብዙ የምናውቃቸው ነገሮች አሉ በቲክቶክ ምክንያት። ግን አጠቃቀም ነው ለምን ተጠቀሙት። እኔ እስካሁን ድረስ በየትኛውም ፕላትፎርም ዩቲብ ልት ትችላለች። ዩቲብ ላይ የሚሰሩ ጓደኞች አሉኝ። እኔ ሰርች አላውቅም ብዙ አልሰራም። ግን እንደ ቲክቶክ ገንዘብ በቲክቶክ ብቻ የሚመጣ ገንዘብ ያለበት ፕላትፎርም የለም። ክሬዚ መኒ ነው የሚሰራበት ቲክቶክ ግን አጠቃቀሙን ያላወቁበት ሰዎች ደግሞ እሱን ገንዘብ ደብል ለማድረግ ብለው ላይፋቸውን ብዙ ያደርጋሉ እድል ነው እድሉን ግን በአግባብ ለሚጠቀሙ ሰዎች ብቻ የመጣ እድል ነው ይገርማል በጣም አሁን በቲክቶክ አንተ ምን ማድረግ የምትፈልገው እኔ ቲክቶክ እስከሆነ ጊዜ ያህል ድረስ ራሴንና ማስበውን አስተሳሰብ ፕሮሞት ማድረግበት ወይ ው። ከዛ በኋላ ግን የራሴ ሌሎች ስኪሎች አሉኝ ወደዛ አገባ አለው ፕላስ ደግሞ እንዴት ነው ሰው ይሄ እንዴት ነው እኔ ኢትዮጵያ ብዬ እንትን ስል ማለት ነው የተወራው ነገር እና ሪያሊቲውን ቼክ የምታረጊበት አንድ ነገር ሶሻል ሚዲያ ነው። ሶ ሰው ምን ያህል ሰውን እንደሚወድ እኔ ማን የማንም ዘመድ አይደለሁም እዚህ ውስጥ የማንም ጓደኛ አይደለሁም፣ ግን ሲያኝ ወደዋለሁ ሲሉ በጣም በጣም ደስ የሚል ነገር አለ ስለዚህ ስለዚህ ስለዚህ ቤተሰብ ያፈራሽበት ነው ማለት ነው። የሚወድሽ ሰው ያፈራሽበት ነገር ነው። ስለዚህ የሚወድሽ ኮሚኒቲ ጋር ደግሞ አብረሽ ማደግ፣ እኔ ብቻ ተለውጪ እዚህ ጋር መቅረት አልፈልግም። ከሁሉም ጋር አብሮ መስራት፣ እነሱ ያላቸውን ስኪል እኔ ካለኝ ጋር አንድ ላይ አድርጎ የተሻለ ነገር ላይ መድረስ፣ አሁንም ፕላኔ እሱ ነው። ከብዙ ቲክቶከሮች ጋርም እያወራንበት ነው እሱ ጉዳይ። በጣም ብዙ ኢንቨስተሮች እሱ ነገር ላይ የተሳተፉበት ነው አሁን ላይ። ሶ ከሁሉም ሶሻል ሚዲያ ክሬተሮች ምናምን ጋር ሳይሆን ከኖርማል ተመልካቾቻችን ጋር ደግሞ አብረን የምናድግበት ነገር ይዘን መጣና ቲክቶክን ለዚህ እንጠቀማለን ማለት ነው። በጣም አሪፍ። አሁን ለምሳሌ የሆነ ሰዓት ላይ ቲክታክ ሊዘጋ ነው ተብሎ ነበረ። የዛኔ ምን አሰብክ? ተዘጋ ቢባል ቲክታክ ምን ነበር ለአንተ? ለነገሩ ሌሎችም ስኪሎች አሉኝ ብለሃል፣ ግን የዛ ሰዓት ላይ ምን አሰብክ? እንደ አጋጣሚ ደሞ አባይ ቲቪ ላይ ራሱ ዛ ጉራማይ ሌሌ ተጠይቀን ነበር። የሚዘጋበት ሰሞን ላይ ነበር የቀረብ ነው። ምንድን ነው የሚያስደነግጠው? ለጌመር ነው ምንድነው እንዳልኩሽ አሁን እነሱ ሳያቁኝ እንደዚህ እንደዚህ ላሉ እንዳልኩሽ ሁሉ ሳያቁሽ ደግሞ ሰፖርት የሚያደርጉሽ ሰዎች አሉ። ውጭ ሀገር ሆነው ላንቺ እዚህ ጋር ገንዘብ የሚልኩልሽ ሰዎች ማለት ነው። እነዛን ገንዘብ የሚልኩልሽ እርዳታ አይደለም አንችን አፕሪሼት ለማረግ ነው። አፕሪሼሽን፣ አይ ቲንክ ኢትዮጵያ ውስጥ በገንዘብ አልተለመደም። እርዳታ ነው የሚመስለው። እርዳታ አይደለም፣ እኛ ረድተንህ፣ እኛ እንደዚህ ብለህ በእኛ ላይ እንደዚህ፣ ትንሽ ሞራል የሚነኩ ነገሮች አሉ አይደል? በጣም ግን፣ ምንድን ነው እርዳታ አይደለም። ያ ሰውዬ ከተመቸሽ፣ ያን ሰውዬ ሰፖርት የምታረጊበት ስራውን እንዲያሻሽል፣ ዛሬ ከመጣበት አቀራረብ የተሻለ አይነት አቀራረብ ይዘው እንዲመጣ ሰፖርት የምታረጊበት ወይ ነው እና እነሱ ሰፖርት የሚያገኙበት ወይ ሲቋረጥባቸው እዛ ጋ ስታክ ያደርጋሉ። ምክንያቱም ምንም ነገር ላይ ኢንቨስት ሳያደርጉት ቀጥታ የሚያገኙትን ነገር እዛው ጋር እየተጠቀሙት ይሄ ሰርክል ያደርጉት ነው እየሄዱ የነበረው ስለዚህ ለነሱ ትንሽ እንትን ይል ነበር። እኔ ደግሞ እግዚአብሔር ይመስገን ያው በሰዓቱም አሁን ላይም ብዙ ከቲክቶክ ያገኟቸውን ነገሮች ወደ እንደዚህ ፊዚካል ማርኬቶች እና ነገር ቀይሬያቸዋለሁ። ስለዚህ ብዙ እንትን የለውም፣ ግን ደግሞ ቢቀጥል ደስ ይለኛል አይቀጠለ ኩድለኛ ሆናችሁ እኮ ቀጠለ። ከዚህ በኋላ እንኳን የሆነ ነገር እንኳን ሊዘጋ ሊዘጋ ነው ቢባል፣ ግን የሆነች ነገር መውጫ ቀዳዳ ነገር አዘጋጅቶ ማለፍንም ነው የመሰለ ነገር ደግሞ የለም ብዬ አስባለሁ። አይደለም የግድ ይፈልጋል። ምክንያቱም የሆነ ቦታ ላይ ተጣብቀን በሱ ና ሱ ብቻ የምንል ከሆነ የሆነ ሰዓት ላይ ሲቆም እንቆማለን ና የሆነ ብዙ አማራጮችም ያስፈልጋሉ ብዬ ስለማሰብ ማለት ነው። አባትየውስ የዛ ሰዓት ላይ ሊዘጋ ነበር የተባለ ሰዓት ላይ እንደ ሀሳብ ምን አቀረብክ ለልጅህ? ወከነርግ ተባብለን ወተን ነበረ። እሺ ሶሰላ እሺ እና ምናምን አልኩት። ምን አሰብካልከው? እሺ ግን ምን መሰለሽ፣ እኔ ብዙ ያው ላይፍ ላይ የምረዳው ነገር አለ። እንደዚያ አንድ ነገር ሲመጣ ብዙ ጊዜ ያው ወደ ሰሪሽ ነው እንትን የምታደርጊው። ገብቶሻል? ከዚህ ቀጥሎ ምናምን ብለሽ እንትን የምትይው ሰሪሽ ጋር ነው የምትጠይቂው። ምንድን ነው ምናምን አልኩት። ከዛ በሆነ ጉዳይ ተነጋገርን። ማለት ከዚህ ቀጥሎ ምናምን አሁን እንደዚህ እንትን ቢዘጋ ምናምን ምንድነው የምታደርገው ምናምን አየት ነገር አልኮት ማለት ነው። አክሰስ እንዳለው የውጪ አክሰስ እንዳለውም ነገር፣ ከዛ ቀጥሎ ቤተ ክርስቲያን ያደገ ልጅ ነው። ስለዚህ ደግሞ እግዚአብሔር አለ ምናምን አለ ማለት ነው። እግዚአብሔር አለ ከተባለ ሁሉም አለ።